ኤፍሬም ማለት ነው እንግዲህ ከተናገረ ውስጥ እንግዲህ ኤፍሬም ዛሬ መጥቶ ነበር። ቤተሰቦቼ ያው አብርሽንም ማስጠርቶ ያንተና የሮታ ነገር ምንድን ነው ሁሌ? አሁን ላይኮ እናንተ ትልልቅ ሰዎች ናችሁ። ሮታ በተለይ እየሰራች ያለችው ነገር ልክ አደለም፣ ሥነ ሥርዓት ይኑርሽ ሮታ በማለት ያው ሮታንን በማስጠንቀቅ አብርሽም ነገ ወደ ቡታጀራ ሄዶ እዛ ያለውን ነገር እንዲያስተካክል ነጻነትን ማግኘት ካለበት ነጻነትን አግኝቶ አንዳንድ ነገሮችን ማስተካከል ያለበትን ነገር ማስተካከል። ሲቀጥል ደግሞ ሩታ እንደምትሆንበት ምክንያት ምንድን ነው? ፎቶዎቹ ምስክር ናቸው። የድሮ ያለፈ የተዘጋ ፋይል ነው። ለምንድን ነው እንደዚህ የምትሆነው? አንተም ደግሞ እንዳባወራ ልጅ እየመጣ ነው። እንዳባት እንደወንድ መወሰን ያለብን ነገር በህይወት ላይ ራስን መወሰን ያለብን፣ ሌላ ሰው እንዲወስንል ለምንድን ነው በር የምከፍተው? እና ሁሌስ እንደዚህ የምትሆኑ ለተመልካች በጣም የሚያስጠላ ነው። እናንተ እኳ አሁን ላይ ህፃኖች አደላችሁም ትልልቅ ናችሁ ባለትዳር ናችሁ። ስለዛ ሁሌ እንደዚህ አይነት ነገር ምንድን ነው? ሩታ ስደውልላትም ስልኳን አታነሳም። ነገ ብታጀራ ሄደ ብታጀራ ያለው ጉዳይ ሁለታችሁን ጉዳይ ነው መጨረስ አለባችሁ። እኔ እዚህ አዲስ አበባ አለው ሩታንም ማግኘት እፈልጋለሁ። ስደውልም ስልክ አታነሳም። የምትፈልገውን ነገር ሁሉ ካጠገበዋለሁ። ባለፈ ላይፍስ ሩታ ለምንድን ነው እንደዚህ የምትሆነ? ብሎ እንግዲህ ኤፍሬም አብርሽን ጠርቶ አብርሽን አውርቶት ነበረ። በነገራችን ላይ ቤተሰቦቼ እንደሚመስለኝ ከሆነ ሩታን እየተረዷት አይደለም። ሩታ ትህክናት እያልኩ አይደለም። ሩታ አሁንም ባለፈው ታሪክ አይደለም፣ ይገናኛሉ፣ ይደዋወላሉ፣ አግኝቷታል በሚለው ላይ ነው እንደዚህ የሆነችው። ሲቀጥል ደግሞ ያው እርግዝናውን ባህርይ ያነጫንጫለ መጀመሪያ ነው። ና አብርሽም ደግሞ አሁን ነው ከበፊቱ እንደሁም አሁን ነው ሊንከባከባትም ሊረዳትም ሊሰማትም የሚገባው አሁን ነው ብዬ ነው ማስበው። ና ኤፍሬምም ልትረዳት ይገባል። ትክክል ነው። ትዳር መቃቃጫ ጨዋታ አይደለም፣ ትንቅ ነገር ነው። ለተመልካችም ደግሞ ሁሌ ጭቅጭቅ ይሰለቻል፣ ይደብራል። ልክ ነው፣ ግን ቢሆንም የፍዬ አብርሽም አልተረዳትም። አሁንም ሩታ ባለፈው ነገር አይደለም ባለፈው ፎቶ አይደለም በድሮ ነገር አይደለም በተዘጋ ፋይል አይደለም። እንድየሆነች ያለች ይደዋወላሉ፣ አግኝቷታል በሚለው ነው። ይሄን ደግሞ አብርሽ አሁን ሩታ አሁን እውነት ለመናገር እንደ በፊት አይደለችም፣ ግን ቢሆንም ቁጭ ብሎ እንደ ሚስት ሊያወራት ሊረዳት ሊንከባከባት ይገባል፣ አይደል እንደ ቤተሰቦች። ስለዚያ ያንን አንተ ማድረግ ቻልክ፣ ሩታን ካገኘሃት ያንን ልትረዳት ይገባል። ልክ ነው። ሕጻን ልጆች አይደሉም። አሁን እነሱ ብዙ ወጣት ከነሱ አሁን ላይ ባሉበት ብዙ ነገር መማር ለወጣቱ ማስተማር የሚችሉበት ሰት ሌን ያሉት ሩታና አብርሽ ትዳርኮ ካቃ ጨዋት አይደለም። ትክክል ነው። መተማመ የሚባለውም ነገር ግድ ሊኖር ይገባል። ባለፈም ታሪክ ፋይል እየመጣ የእነሱን ህይወት የሚበጠብጠውን ሁሉ እውነት ነው። በርን መዝጋት እንጂ በር መክፈት አግባብ ነው ብዬ እኔም አላስብም። ሩታዬ መረጋጋት አለባት፣ ራሷ መጠበቅ አለባት። በእርግጥ እንደ ሴት ሆናችሁ ስታስቡት አሁን ያለችበት ሁኔታ ነው የበፊት ሩታ አይደለችም። አሁን ሩታ እንዲያት ሆንም ነበረ እውነት ለመናገር ና እርግዝናውን ባሪ ሊሆን ይችላል አደለን እንሚያነጫንጫትና ያንን የሚረዳት ደግሞ አጠገቧ ያለ አንድ ባሏ ነው እሱ ነው ሊረዳት። ምንድን ነው በእሷ አኮ የተናገረች ነው ደጋግማ ያለፈው ታሪክ ና አይመለከተኝም፣ ስላለፈ ፎቶ ስላለፈ ታሪክ አይደለም። ግን ትደዋወላላችሁ እየተባለ ነው። ነፂን አግኝታታል የምትል ፍንጭ ብቻ ነበር ትናንት የሰጠችው። አላገኛትም ብሎ ምሏል። እኔ አይኗንም አግኝቻትም አላቅም ብሏል። ትደዋወላላችሁ የሚልም መረጃ እሷ እየደረሳት ነው። ስለዛ እነዛ ነዛ ነገር ማጽዳት ያለበት አብርሽ ነው ብዬ ነው ማስበው፣ ቤተሰቦች ስለዛ ኤፍሬም አብርሽም እየተረዳት አይደለም እና እንዳልከውም እዛ ያለ ጉዳይ ሁለቱም አንተ እንደውም ቦታ ጅራ ስትሄድ ያለውን ሁኔታ አስተካክለ የመጀመሪያ የእሱና የእሱ የሆነውን ጉዳይ ሲቀጥል ደግሞ ነፂንም አግኝተየ ነፂን ማግኘት ካለባት ሩታ አግኝታ እውነቱን ማወቅ አለባት እንጂ አብርሽ ነፂን ማግኘት የለበትም ሲጀመር። ሲቀጥል ደግሞ ነፂ ተብያዋም ያለፈ የረፈደ ፋይል አሁን ላይ ለምን ይዛ መጣች? ይሄንንም መጠየቅ አለበት። እንዲህ በቀላል እሷት ለምንድን ነው ኑሯቸውን በጥበጥበጥ፣ የተዘጋ ፋይል ቀስቀሳ ለምን መጣች? ፎቶ ያስታውቃል። ድሮ ነው የድሮ ነው። ምንም አዲስ ነገር የለም ፎቶዎቹ ያስታውቃሉ። እሷ አስከጀርባ ማና ላውን ትናንትና አንድ ቪዲዮዎች ነበረ፣ ራሷን እንድታጠፋ ምናምን እጇን ቆርጣ ምናምን። ለምን ራስ ማጥፋ? መጀመሪያ ሰው ወደ ሚዲያ ስትመጣ ምን ይጠብቀኛል ብላን የመጣችሁ የነሩታ ሁኑ። ሰው እያስፈራራኝ፣ የቤት የራሷ አሪፍ ቁጭ ብዬ የሚደርሰኝ ቴክስቶች፣ ብዙ ነገሮች እያስፈራሩኝ፣ እናቴን ሁሉ እያስፈራሯት ነው አለች። በፊትንም ነፂ አጥፍተሻል፣ ወደ ሚዲያ መምጣት የለብሽም ነበረ መጨረስ ካለብሽን በውስጥ አብርሽንም አግኝተሽ መጨረስ ትች ነበረ። እና በፊትም እኮ ወደ ሚዲያ ስመጭ ይሄ ነገር እና ብሎ ያመጡሽ ሰዎች ራሱ ይሄ ነገር እንደሚያጋጥምሽ መናገር ነበረባቸው ብዬ ነው ማስበው። እና አሁን ራስን ማጥፋት መፍትያ አይሆንም።